እውነቱን ልንገራቸው በልቶ ሽንት ቤት እየሄደ የሚጸዳዳ ብቻ አንድ ቅም አንድም ጥቅም የለውም። ዝም ብላችሁ እስኪ ያስቡት መቶ ሀያ አምስት ሚሊዮን ሊሆን ይችላል ብንል መቶ ሀያ አምስት ሚሊዮን የኢትዮጵያ ህዝብ የሚጠቅም ይመስላችኋል? አይጠቅሙም። ሐኪሞች፣ የመንገድ ኢንጂነር፣ ዲዛይን ሰሪዎች፣ አካውንታንቶች፣ አራሾች ነጋዴዎች፣ ፖለቲከኞች መሪዎች ናቸው። ከመቶ ሀያ አምስት ሚሊዮኑ መቶ ሀያ አራት በጠቅላላ ተረፈ ህዝብ ይባላል። ለዚህ ነው 8 ነጥብ አራት ቢሊዮን ያለም ህዝብ ጥቅም የለውም። አታውም፣ እንዲህ አሁን ጌም ላይ አምስት ሺህ ሰው ካየህ ይሄ ሁሉም ስማርት የሆኑ ሰዎች እዚያ ውስጥ ሁለት ሰዎች ብቻ ናቸው። ከነሱ ጋር ደግሞ አራት ቀስቃሾች ወይም ሶስት ቀስቃሾች የሚቀሰቅሱ አምስት ሰው ከአምስት ሺህ ጌመሩ መካከል አምስት ሰው ነው ስማርት ሰው ያለ። ሁለቱ ጌም የሚጫወቱ ብዙ አንበሳ፣ ብዙ ኮይን፣ ብዙ ገንዘብ የሚሰበስቡ ልጆች አሉ። የእነሱ ቲፎዞ ደግሞ አይዞ በለው ጀግኖች፣ ውጊያው ዛሬ ነው የሚሉ ሶስት ሰዎች አሉ። እነዚህ ስማርት ፒፕል ከምንላቸው የምንመድባቸው ነው። አሁን የጌም ተጫዋች አይታችሁ ከሆነ ከስድስት ሺህ ሰው መካከል አምስት ሰው ነው። ስማርት ኦንሊ ፒፕል ሁለቱ በቀኝና በግራ ሆነው ተቃራኒ መስለው ዲያስፖራውን ወይም አረብ ሀገር ያሉ እህቶቻችን የሚያልቡት ማለት የሚያጥቧቸው ሁለቱ ጎበዝ ሰዎች አሉ። በጣም አይ ላቭ ዶስ ጋይስ ገብቷቸዋል። ሶስት አራት ደግሞ አሽቃባጮች አሉ፣ የሞተሩ ማሞቂያ ናቸው። ሌላውስ የሚከተሉ ያ ሁሉ የሚገባው ተረፈ ህዝብ ነው። እና ተረፈ ህዝብ እዚህ ጋር መጣ አልመጣ አይጠቅምም። ቢመጣ ምንም አይጠቅምማ። ግዑዝ አካል ታውቃለህ፣ ግዑዝ እኮ ነው። አሁን አምስት ሺህ ሰው እዚህ ብሰበስብ አንደርስታንዲንግ ከሌለው የሰጠውን ነገር ይዞ መሄድ ካልቻለ፣ ወይ ገብቶ እኛን ካላስተማረን፣ እኛን ካልመከረን፣ ለእኛ ፊድባክ ካልሰጥ ዲስ ፒፕል ምንም ምን እንጃኔ ምን ብዬ የእኔን ሚዲያ የሚያውቁት ፖለቲከኞች ናቸው። የእኔን ሚዲያ የሚያውቁት የተማሩ ሰዎች ናቸው። የእኔን ሚዲያ የሚያውቁት ምርጥ ኢትዮጵያዊ፣ ንጹህ ኢትዮጵያዊ መረጃ እናገኛለን ብለው የሚመጡ እውቀት ያላቸው ናቸው በአብዛኛው። አበባ ላኪ፣ አንበሳ ወራጅ፣ የሩዝ ቀቃይና እንዳፋታሽ መልሰሽ አጋቢኝ የምትል እዚህ ብትመጣ ምን ትሰራልኛለች? ዳዝ ሜክ ሴንስ ገዷ። አንዳርጋቸው የለውጥ ሀራያ ነው ብሎ የሚናገር የአሜሪካ የኡበር ነጅ ዲያስፖራ መጣል መጣ፣ ምን ይሰራለ? አመሰግናለሁ። ኧረ አታስቀኝ በእናትህ፣ በጣም ደብሮኝ ነበር ፈታረቀኝ። እስኪ አስበው ጆከር ዘገየ መሬ ነው የምትል ብትመጣ ምን ትሰራላለች? ጥቅም ያላት ይመስላል። እንዴች ሐቢባዬ እንዲ አፋታሽኛ አጋቢ የምትል ብትመጣ ምን ትጠቅማል? ይች አንገቷን ተቆርጣ መጥፋት እኮ ነው ያለባት። በእውነት ሰው እኮ ስለጠፋ ነው። እነዚህ እኮ እድሩ ጥሩምባ ስላልነፋ ነው እንጂ ከሞቱ እኮ ቆይተዋል ሩዝ ቀቀ ከሞተ ከወደቀ ተረፈ ህዝብ ሆኖ በባርነት ተሽጣ እናት አባቷ ቆጥ ላይ እየተኙ ድሪቶ ተሸክመው እየሄዱ እሷ እኮ ቦይ ፍሬንድ ብላ እኮ ለአዲስ አበባ ልጅ አማርኛው ስለተቀላጠፈ ብቻ የተወለድክበትን ልደትን አክብር ብላ እኮ አምስት ሺ ድራም ምትልክ መጣች አልመጣች ፈዋት ምንሰራኛለች ስድስት ሺህ ሆና ጌም ለማጫወት ከተቀመጠ ዲያስፖራና አረብ ሀገር ምን ትላለህ እስኪ? እኮ እንደ ህዝብ እኮ ኢትዮጵያ እኮ ሞቷል እኮ በእውነት ሞቷል። እኔ ደግሞ ጀግና ያማራ ልጅ ሳልበታት ናቸው። አልተኛም፣ አጠፋቸዋል። ታያላቸው እንዳለ ለውጥ እያመጣ ሚክ የምን ልስተራ ትመጣለህ እዚህ ምን ሰራ መጣ፣ ከረሳይ ለምን ተመጣለ? ኢየሱስ ያድናል ያልክ ሰው ቆይ ቆይ ምን አባትክ ነው ኢየሱስ የሚያድን? ከምንድን ነው የሚያድነ ኢየሱስ? ከረሃብ ነው ኢየሱስ የሚያድን? ከጦርነት ነው ኢየሱስ የሚያድን? ከስደት ኢየሱስ ያድናል? በየት በእየት ምን ነው ኢየሱስ የሚያድነ? ይሄ የነጭ ፉገራ። ኢየሱስ ያድናል ያስተጋባል ያልክ የራስን ሀልሃ ሚዲያ የምትባል ሰው የራስህን ሪስታርት አልክ ስልክህ ሊያስተጋባ ያስተጋባል። ብሪጅስቶን ኢየሱስ ያድናል ትለኛል። ኢየሱስ ከረሃብ ሊያድን አልቻለም። ኢየሱስ ኢትዮጵያኖችን በዘር ከማባላት ከማገዳደል አላዳንም ኢየሱስ ከባህር ሻርክ መዋጥና ከመርከብ መገልበጥ አላዳነ። ኢየሱስ አያድንም ማለት ነው። አስረግጬ እኮ እየነገርኩ እየመጣ እዚህ ጋኔ ጋ ኢየሱስ ያድናል አትበል። እውቀት ያድናል። ከምንድን ነው ኢየሱስ ያዳነው? ማርያም ከምን አድናለች? ጊዮርጊስ ከምን አድኖሃል? አቡ የምትለው ግብፃዊ ከምን አድኖሃል? ኢየሱስ ሊያድንህ አይችልም። ጌታን ተቀበል ትላለህ። በጨጉላ ቤት ነው የምንቀበለው? ከየት ያለውን ጌታ የምንቀበለው? ጌታ አለ ለመሆኑ? የት አለ ጌታ? ይታያና ለእኛም ፊት ለፊት መጡ። ለእናንተ የሚታይ ጌታ ለእኛ ይታይ። ምን ማለት ነው ጌታን ተቀበል ማለት? ጌታን ተቀበል ይልሃል። ከአውሮፕላን ጣቢያ ነው የምንቀበለው? ጌታን የት ነው የምንቀበለው? ከባቡር ጣቢያ ነው የምንቀበለው? ጌታን ጌታን ከየት ነው የምንቀበለው? ከህዝብ ማመላለሻ ትራንስፖርቶች ጫፍ ላይ ነው የምንቀበለው? ከየት ነው ጌታን የምንቀበለው? ጥያቄ ነው እየጠየቅን ያለን። ከሄሊኮፕተር ላይ ነው የምንቀበለው? ጌታን የት ነው ያለ? ጌታስ መኗሪያ ይታወቃል? ያየው ሰው አለ? የተነጋገረው ሰው አለ? የተጻጻፈው ሰው አለ? ኢሜይል ያደረገለት ሰው አለ? ስልክ የደወለለት ሰው አለ ፊትለፊት እንደ ሙሴ ያየው አለ። ጥቅስ ነው እንግዲህ ይሄን ፈረንጅ የጻፈ አምጥተ እንደዚህ ተብሏል ትለኛለህ። ስማርት ሰዎች የጻፉት ነው መጽሐፍ ቅዱስ። ጌታን ከየት እንቀበለው ነው ጥያቄ። ብዙ ሰውን ይጠየቃል። አሁን እዚህ ጋር እየመጣ ጌታን ተቀብለኛል። ጌታን ከየት ነው የምቀበለው። ከአውሮፕላን ጣቢያ ላይ ከፈጣን ባቡር ላይ ከውቅያኖስ መርከቦች ላይ ከጦር አውድ ላይ ጌታን የት ላይ ነው የምንቀበለው? ከቦሎ ኤርፖርት፣ ከቡሽ ኢንተርናሽናል ኤርፖርት፣ ከፍራንክፈርት ኤርፖርት፣ ከፈረንሳይ የጦር አካዳሚ የት ላይ ነው የምንቀበለው? ጌታ ከሄሊኮፕተር በምን እንቀበለው? ጌታ ምን ላይ እንቀበለው? የት እንቀበለው? ይታያል ለመሆኑ ጌታ የምንቀበለው ጨፌን ጎዝጉዝ ጌታን ተቀበል የሚልን ደንቆሮ መስማት የለብህም። ዳቦ ስጠኝ በለው። ጌታን ተቀበል የሚል ፓስተር ሲመጣ እባክህ አሳና ዳቦ አውርድልኝ እንደ ኢየሱስ ክርስቶስ ብለህ ጠይቀው። ዝም ብለህ እሱን ጠይቀው። እኔ አልፈልግም ጌታን ከምቀበል ብር አቀብለኝ፣ ውሃ አቀብለኝ፣ ሃይላንድ በለው። አይሰጥህም ያንተን ኪስ ሊዘርፍ ሊበረብር የሚመጣ ነው እስኪ አንድ ኮፕሊንግ አርጉልኝ ሸርሸር ታብታብ አርጉ ኢየሱስ ያድናል ይለኛል ከምንድን ነው የሚያድን ከስደት ከረሃብ ከመጠማት ከምንድን ነው ኢየሱስ የሚያድነው ነው ማለት እየጠየቅኩሽ እኮ ኢየሱስ ከምን አዳነ ኢትዮጵያኖች በአረብ ሀገር ስደት አድኗል ከሩዝ ቀቃይነት ኢየሱስ አድኖ አለው? ኢየሱስ ከባህር መገልበጥ አድኖናል ወይ? በየቀኑ አደለው? ወይም ባህር ይበላል። ለምን ኢየሱስ ሞገዱን ጸጥ ያርገው። ወንበድ የበረንዳ ዳሪ ከምንም አያድንም። ታይቷል፣ አታታል። እያንዳንድ ራሻን ያዳነው ኢየሱስ አይደለም፣ ተክለ ሃይማኖት አይደለም። ራሻን ያዳነው ኒኩሌር ነው። ያብላላችሁ የታጠቀችው ነፍጧ ነው። አሜሪካን ወገቧን ሰብራ ጸጥ ያደረገቻል። ሦስት ሚሊዮን እግረኛ ጦር ያለው ኔቶ፣ የአውሮፓ ህብረት በሩሲያ ላይ አንድ አፈሙዝ አልተኮሰም፣ አንድ አፈሙዝ አላዞረም። ዩክሬንን እንደፈለገ ሲበጣጥሱት፣ ዌር ኢዝ አሜሪካ? ዌር ኢዝ ኢስራኤል?